አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦች የሁላችሁንም ሰላም ብያለሁ። ያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ ቀኑ ጁምአ ነው፣ ኖቨምበር 14 2025። በዛሬ በጁምአ የቀኑ ውሎ ወርቅ ጭማሬ እያሳየ ነው ማለት ነው። ከሰሞኑ ያው እንግዲህ ጨምሯል ማለት ነው። አባይ በ1 ግራም 21 ካራንተ ባህሬን የአንዷ ግራም ሂሳብ ከደረሰ ጋር ማለት ከደሪባ ጋር ማለት ነው። ደሪባ ሲታሰብባችሁ 548 ሪያል ደርሷል ማለት ነው የአንዷ ግራም ዋጋ። ስለዚህ እዚህ ጋ ማስጠንቀቂያ የምነግራችሁ ነገር ምንድን ነው? ለምሳሌ 2 ግራም ይገዙና 3200 ሪያል የሚሏቸው ልጆች አሉ የሚገዙ ማለት ነው። እና ተወደደብን እንደዚህ ነው ለምትሉ እነሱ ይቺ ትንንሽ ግራም ታሁን በፊትም ነግሬያችኋለሁ። መስነያቸው በጣም ይጨምራል። በጣም ውድ ነው። ሁለት ግራም ለምሳሌ በስድስት መቶ ሪያል አስቦ ነው ወይ ሺህ ሁለት ያለኝል ትላላችሁ። አንድ ያንዶቻችሁ ማለት ነው። እንደዛ ሳይሆን ትንንሽ ግራም አንድ ግራም ሁለት ግራም መስነያቸው በጣም ውድ ነው። ለዛ ነው ማለት ነው። እንደዚህ ብሩ የበዛባችሁ አራት ግራም አምስት ግራም እንደዛ ቢሆን የተሻለ ነው፣ ከዚህ ተትንንሹ ማለት ነው። እና ይሄ ምንጊዜም ለምትገዙ ውድ ቤተሰቦቼ ለእናንተ መልእክት ይሆናል ማለት ነው፣ ለወደፊታችሁ። ለገዛችሁት እንግዲህ ገዝታችኋል ምንም ማድረግ አይቻልም። እና ለዛ ነው። ሲቀጥል እንግዲህ እንደነገርኳችሁ ነው። ወርቅ አሁን ለምሳሌ እኔ የነገርኳችሁ የአንድ ቦታ ሲሆን፣ በየቦታው ጭማሪ አለው፣ ሁሉም ሀገር ማለት ነው። ለምሳሌ ኢትዮጵያ ባለፈ 23 ሺህ ገብቶ ነበረ። 23 ሺህ ገብቶ ቀነስ አድርጎ 19 ገብቶ ነበረ ቀንሶ፣ አሁን ደግሞ ተመልሶ እዛው 23 ሺህ 23 ሺህ 400 ገብቷል ማለት ነው። እና ውዶቼ ይሄ ወርቅ ጨምሯል። አሁን እንግዲህ መቼ እንደምቀንስ እኔም ባለ ወርቅ ቤቶችም አናውቅም። አላሁ አለም የጀመረው ሁሉም ቦታ ነው። ሁሉም ቦታ ነው። እዚህ ሳውዲ አረቢያ ብቻ አይደለም፣ በየሁሉም ቦታ ነው። ያው ጠቅልል አድርጌ እንደጨመረ ልንገራችሁ ብዬ ነው። ስለ ድምጽ ጥራት ደግሞ በጣም ይቅርታ አጠይቃለሁ። ያው ጉፋን ስለያዘኝ ይህንን መረጃ ላሳውቃችሁ ብዬ ነው ቪዲዮ የሰራሁላችሁ። እንሻላ በሌላ ቪዲዮ እስከምንገናኝ ያው ለኔም ለእናንተም መልካም ጊዜ ይሆንልን። ያላችሁበት ሰላም ሆኑ።